አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዝች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማይቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነ የዚህም ቅዱስ አባቱ መስፍን ነው። ስሙም አነስታሲዮስ ይባላል፣ ከቀጳዶቂያ አገር ነው። የእናቱም ስም ቴዎብስታ ይባላል፣ ከፍልስጤም አገር ናት። ታናሽ ሙኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ አባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሱም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድም ያለውን ገንዘቡን ሁሉ ለድዎች፣ ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህም በኋላ በንጉሱ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማትም እንኳን የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። ሶስት ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው፣ ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበል ጽኑ በሆነ ስቃይም ሰባት ዓመት እንደሚኖር መላይትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሴዎስ የሚባል ታላቅ ሥራየኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማይትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማይትነት ሙታው የሕይወት አክሊልን ተቀበሉ። ቁጥራቸውም 30700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስ እና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጥባቸው የእንጨቱ ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩት አደርጋቸው ዘንድ ከአንተ እንሻለን አሉት። በዚያ ጊዜ ጸለ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ ባበሰሉት፣ አቃጥለው አሳርረውም ስጋውንና አጥንቱም ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑ። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ፣ በጌታችንም አምነው በሰማዕትነት ሞቱ። ነገስታቱም ደግመው ሙታኖቹን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለ ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ የተናገሩ ጥምቀትንም ተቀብለው ተመልሰው አረፉ። ከአዲያን ነገስታት፣ ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ዳስ ዘንድ አስጠበቁ። እርሷም እንጀራ ልትለምንለት ወጣቸው እግዚአብሔርም መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፎች ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያችን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍን እንደሆነ ስለማይዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደን የመጣ አለች። ቅዱሱም እኔ አምላክ አይደለውም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፦ የአምላክ አገልጋይ ከሆን ቸርነትህ እንድትደርሰኝ እለምናለው። ውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድን ልጅ ዘንድ ለምናለሁ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለው አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋጎር ያችን ዛፍ አይቶ አደነቀ፣ ስለ እርሷን ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዛች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ፣ ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት፣ ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው፣ ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ ስለ ሕይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ሰዋ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ የዱድያኖስ ሚስት ለእስክንድሪያ ንግሥት ሰምታ ቃሉ ደስ አሰኛት የሚያነባውንም የተረጉምላት ዘንድ ለመነችው እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን አመነች በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጅዋን ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄድ አዘዘውም። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ ሁሉ የማስት እንጂ አምላክ አይደለውም ብሎ በህዝቡ ሁሉ ፊት አመነ። ቅዱስም ተውጠው ዘንድ ምድርን አዘዛትና ወዲያውኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን? አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲያ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ራስ ነገሥታቱ ሁሉ ደነገጡ። ሀፍረትም ደግሞ እንዳይጨምርባቸው ከእርሱም እንዲያርፉ ራሱም በሰፊ ቆርጡ ዘንድ እንዲጽፍ ንጉስ ዱድያኖስን መከሩት። ያን ጊዜ የክብር ጊዮርጊስን ራስ በሰይፍ ቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ ሰባውን ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊቶቻቸው ጋር ሰባውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉ እኔ ኀጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ሆኖ ወይም በደዌ በስም የሚለምነኝን እኔ ፈተኘ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህም በኋላ ራሱን ዘንበል አድርጎ በሰይፍ ይቆረጡት በመንግስተ ሰማያት አክሊልን ተቀበለ ከአገልጋዮቹም የቀሩት ስጋውን ወስደው በልብስ ጠቅልለው ወደ አገሩ ልዳም ወሰዱት። ቤተ ክርስቲያንንም ሰርተው በውስጧ ኖሩት። ከእርሱም ቁጥር የሌላቸው ብዙዎች እንቆይ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስን በረከቱ ረድቱ ሁላችን የክርስቲያን ወገኖች ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ሰላም ለከ ሰርዌ ሰማያት አይላፍ ዘሞገሰስምከ በጽሐ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩክ

በዝችም ቀን ታምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲትም ዕለት ለጸሎት ቁሞ ሳለ የንዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቁሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለውና ደግሞም የሮቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ ድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ካንተ ጋር ቃል ኪዳንን ላጸና መጣሁ አለው። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለሮቆ መስተጋድል ሩይ ዋስተ ዛስተራዮ አምላክ በደመና ሰማይ ሶበቁ ሰላቲሁ አራዮ ዘምስለብካይ ጸጋዎ ኪዳነ ምረት በጸዎ ስሙ ሰናይ